ከግብጽ በጉን ከበሉበት ቀን ጀምሮ ሲቆጠር በሲና ተራራ ላይ ሕጉን የተቀበሉበት ቀን ሀምሳኛ ቀን ነው የሚሆነው። በሀምሳኛው ቀን የረፍት በዓል ተሰጣቸው። ስለ ረፍቱ እንዲያከብሩ ባለ ሀምሳ ነው። ስለ ረፍቱ እንዲያከብሩ ረፍት እንዲኖራቸው በወጡ በአምሳኛው ቀን የረፍት ሕግ ሰራላቸው እግዚአብሔር እንዲያርፉ። የነበሩበትን መከራ ታውቃላችሁ። በጥቂቱ ለማንሳት ወንድ ወንድ ሲወለድ ባህር ይጣል ነበረ እስራኤል ሀገራቸውን እንዳያቀኑና ተዋግተው እንዳይወጡ ማለት ነው። በኋላ ደግሞ የተረፉት እንኳን ሳይጣሉ የተረፉት ቆይተው እንዳይራቡና ሀገር እንዳያጠፉ ግብፅን እንዳያጠፉ እስራኤልን እንዳያቀኑ በመስጋት ቀንቀን በጣም በበዛ ሁኔታ ኖራ እና ጭቃ ሲያቦኩ እንዲውሉ ይደረጋል። ለምን ወንዶቹ ሲደክማቸው ሲሰቃዩ ከኋሉ ከሚስቶቻቸው ጋር አንድ መሆን ያቆማሉ። በዚህ ምክንያት የእስራኤል ዘር ይጠፋል ተብሎ ታስቦ ነበረ። ነገር ግን በአምጣነ ይሳቅ ይወሙ ይበዝሁ ፈድፋደ ይላል። ባሰቃያቸው መጠን ፈጽመው ይበዙ ነበር ይላል ኦሪት ዘጸአት ምዕራፍ አንድ ላይ ስታነቡት፣ ባሰቃያቸውን መጠን ፈጽመው ይበዙ ነበር። እስራኤል እግዚአብሔር ከዚያ ባርነት አውጥቶ እረፍታችሁ እኔ ነኝ ሲል ሰባተኛ ይቱን ቀን እረፍት አድርገው እንዲያከብሯት እግዚአብሔር አዘዛቸው። በሰንበት ዕለት ምን እንዲደረግ ነው አዘዛቸው? ቃለ እግዚአብሔር እንዲነገር በምኩራባቸው ተገኝተው ኦሪት እንዲነበብ ኦሪት የሚባለው የሙሴ አምስቱ ከዚያ በኋላ ደግሞ ተውራቱ ማለት ነው። ከዚያ ተነስተው ሶስቱ አሉ የተጨመሩ ስምንቱ ብሔረ ኦሪት የሚባሉ መጽሐፈ መጽሐፍ ኢያሱ መጽፈ መሳፍንት መጽፈ እሩት ስምንቱ ባሀውር ተቆሪት ይባላሉ። እነዚህ የብሉይ ኪዳን መክብቦች ናቸው፣ ወይም አለቆች መጻሄፍት ናቸው። ስለዚህ እነዚህን ቀዳም ቀዳም ወይም ቅቅዳሜ በምኩራ እየተገኙ እንዲያነቡ ሊቀ ካይናቱ እንዲያብራራ፣ እንዲተረጉሙ ስራት ተሰርቶላቸዋል። ስጋዊ ስራ እንዳይሰሩበት። ይሄ ብቻ አይደለም። በዘመኑ አጠራር ባሪያ ወይም ሰራተኛ አድርገው የቀጠሩት ሰው እንኳን ቢሆን በዚህ ለት እንዲያርፉ ያ ብቻ አይደለም፣ አህዮቻቸው ጭምር እንዳይጫኑ፣ አህዮቻቸው ጭምር እንዳይጫኑ እግዚአብሔር ይህንን ስራ ትሰራላቸው። ምን የነፍስ ስራ እንዲሰሩና ለነፍሳቸው ረፍት እንዲሰጡ ነው ይህን ያደረገበት ምክንያት። እዚህ ምን ረፍት ዘው እግዚአብሔር አሳረፈን፣ ከግብፅ መከራ አሳረፈን፣ የማንጠቀምበትን ፒራሚድ ከመስራት ጭቃ ከመውቀጥ ወንድ ወንድ ስንወለድ ባህር ከመጣል እንዲያውም ራሄል የምትባል ሴት ነበረች እና የግብፅን ፒራሚድ ለመስራት ጭቃ ስታወካ መንታ ልጆችን ጸንሳ ነበልና ና ምጧ መጣ። ሲመጣ ረምጥ መጣብኝ ስትል እዚያ ውለጁ የሰው ደም እንዲያውም ጭቃ ያተነክራል ብለዋታል። ያን ጊዜ አልቅሳ እንበዋል። ይህአሎኑ በዚህ ሰማይ እግዚአብሔር አዶናይ እውነት በዚህ ሰማይ ሁሉም ቻ እግዚአብሔር የለም ብላል እንባን ወደ ሰማይ ስትረጨው እግዚአብሔር ጸሎታቸውን ሰምቶ እስመጋ አሮም ወደ ህዝቤ በፀሐፌ የህዝቤ ጩኸት ወደ እኔ ደርሷልና ከግብፅ ምድር ማወጣበት ጊዜው ደርሷል ብሎ ሙሴን ልኮ አወጣቸው። እግዚአብሔር ካህሊነቱንም አስረዳቸው። ያለ ሰረገላ፣ ያለ ብረት፣ ያለ ሰይፍ፣ ያለ ውጊያ፣ ያለ ሰራዊት፣ ያለ ወታደር በቀጭን በትር ብቻ ባህር ከፍሎ የእግዚአብሔር ሰራዊት ዝምቡን ተናካሽን ዝምብ እንቁራሪቱን ሰብስቦ ፈርዖንን እንዴት እንደናቀው ተመልከቱ። ፈርዖን በሰረገላው ሲመካ እንደውም የፈርዖን ፈረሶች ከኃይለኛነታቸው የተነሳ ሳር ከመብላት አልፈው ፍልጥ ደቆላቸው የሚመገቡ ኃይለኞች ነበሩ። ፈጣን ሰረገላይ ነበረው። አሁን ብዙ ጊዜ ፈርዖን የሚባል አልነበረም፣ ውሸት ነው እንደዚህ የሚባል የእስራኤል ታሪክ ታሪክ አፈ ታሪክ ነው የሚሉ የአፈቀላጤ እምነት የሌላቸው ሰዎች ሳይንቲስቶች ነበሩ። አሁን በአርኪኦሎጂ የፈርዖን ቅሪት ሁሉ ተገኝቷል ተቆፍሮ እዚያው ቀይ ባህር ውስጥ ያንን አድርጎ እግዚአብሔር ፈርዖን እንዴት ይናቀው። በዚያ ሰረገላ፣ በዘመኑ ስልጣኔ፣ በሰራዊት ብዛት፣ በህዝብ ብዛት፣ በግዛት አንድነትና ብዛት፣ በጦሩ ብዛት የሚመካውን ፈርዖን እግዚአብሔር ምን አደረገው? ላንተ ሰራዊት ይዤ አልዋጋህም፣ ዝም ቢበቃህል ብሎ እግዚአብሔር የተዋጋው በዝንብ ነበር። ዝንብ ይልቅበታል፣ ይመረራል። እንቁራሪት ይልቅበታል፣ ተሳቦትን ቆርነናት፣ ቀንድ አውጣ ይትልበታል። በዚያ ተመሮ ነው ያወጣቸው። መጨረሻ ላይ በመት ባህር ከፍሎ አሻግሯቸዋል። ከእንዲህ ያለ አሰቃቂ ባርነት ላወጣን እግዚአብሔር ምስጋና ይግባው እያሉ ሰንበትን እንዲያከብሩ፣ ፈጣሪያቸውን እንዲያስቡ፣ እረፍታችን አንተን እንዲሉ፣ ህጉን እንዲያስቡበት እግዚአብሔር መልካም እንዲያደርጉ የታመመ እንዲጠይቁ፣ ለተራበ እንዲመግቡ፣ እርቅ እንዲፈጽሙ፣ ከሰው ጋር ሁሉ ሰላም እንዲያደርጉ ሰንበትን ሰራላቸው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በዚህ ምድር ከነሱ ተወልዶ ሲያስተምር፣ የአይሁድ አንዱ ተቃውሟቸው ምንድን ነበር? ሰንበትን ይሽራል። ጌታ የተከሰሰበት አንዱ ክስ ሰንበትን ይሽራል። በዚህ ሳምንት በተሰቀለ በሳምንቱ ስላለን ይህን ክስ ማንሳት አለብን። ሰንበትን ይሽራል ነበር አንዱ ክሱ። የና በሰንበት ግን ምንድን ነው ያደረገው? ይገርመኝ እኔ የሚገርመኝ አንድ ነገር ነው። እስኪ እናንተ እዚህ ሀገር ትኖራላችሁ። በሰንበት አይሁድ ይበላሉ ነው አይበሉም? ይበላሉ። እና በሰንበት ወዲያ ወዲያ አንልም ነው የሚሉት። ምክንያቱም በኢሳያስ አሎ እግዚአብሔር በሰንበት ኢታ በኤርሚያስ አሎ እጅና ግርን አታንሳ ይላል ይላል እጅና ግርን አታንሳ ካነት ስጎር ስጀ ይነሳል አይነሳም። እንዲህ አይነት ትርጉም የለም ስጎር ስጀ ይነሳል ነው። ታዲያ ጀን እንዲህ አድርጌ ለዋልና ዓለም ላይ የሰንበት የሰናት ነገሩ ወዲያ ነው። እግራቸውንም ካልተነሳ ወይ ቆመበት ይውላል ወይ ከተጎለጠበት ያድራል። እንደዚህ ማለት የለብህም። እንደዚህ ማለት የለብህም፣ መመሳትም የለብህም። ጉዳዩ እሷ አደለ እናንተ በሰንበት ቀን ሰው ስምንት ቀን ቢሞላው ትገዝሩት የለም ወይ አላት ግዝረት ዳይሁን አንዱ ህግ በሰንበት ቀን ሰው ትገዝሩ የለም ወይ አለ ጌታ ድውይ ሲፈውስ ረሰንበት ነው ይሉ ነበረ በሰንበት ሰው እየገዘራቸው አይደለም ወይ በሰንበት ሊቃነ ካህናቱ ረበናቱ መስዋዕት ንገረኝ የምትል ከሆነ ይላል ሊቁ በአንድ ዓመት የሚዘንበውን የዝናብ ነጠብጣብ ቆጥረ ንገረኝ ይቻላል አይቻልም ያን መቁጠር የማትችል ከሆነ መላእክትም አይቆጠሩም ይሄንን ሁሉ ፍጥረት እግዚአብሔር በስንት ቀን ሰራው? በስድስት ቀን። ስድስት ቀን እግዚአብሔር ይህን ሁሉ ስራ ሰራበት። እናንተ ምን ሰራችሁበት? እንኳን በስድስት ቀን በስልሳ ዓመት ምን ሰራችሁ? ስልሳ ዓመት ሙሉ ስና በላሽ ነው ይሆኑ። እግዚአብሔር ይቅር ይበላል። እኔን የሚጨምራል። አይዟችሁ፣ አብረን ኃጢአተኛ መሆናችን አይጠቅማችሁም እንጂ እኔም ጭምር ነው እንዲሁ ስድስት ቀን እግዚአብሔር እንድታስብ ስድስትን አለምን የፈጠረበት። እኔ አርባ ዓመት ሰላሳ ዓመት ምን ምን ሰራው? ግን በትናንት እንዳታዝ በነገሩ በ የሰው ልጅ አንዱ ችግሩ ምንድ ነው? ምን ይባላል? ትናንትን ያደንቃል፣ ዛሬን ይነቃል፣ ነገን ይጠብቃል ይባላል። ትናንትን ያደንቃል ማለት አይ፣ የዛሬ አስር አመት ብታይ እንዴት ጥሩ ሰው ነበርኩ ይላል። አንዳንድ ሰው ሰውታችሁ ታውቃላችሁ። ግን ሊቃውንት ሙላሉ ዛሬ በጣም ተበላሽተህ ነው እንጂ ትናንት ጥሩ ሰው ስለነበርክ አይደለም ይላል። ትናንት የተሻለ የመሰለህ ዛሬ በጣም ስለ እንደዚያ ስለሆንክ ነው። እና ትናንት ዞር ብላችሁ አትይዩት። አንዳንድ ጊዜ ደግሞ ሰይጣን ተንኮሉ በንስሐ ያመካኝና የትናንትናውን ኃጢአታችንን እያሰብን እኔ እኮ ማረባ ሰው እኔ እንዲህ ማድረግ አልነበረብኝም እንዲህ ማድረግ ደግሞ ነበረብኝ እንዲምንና በዚያ ሀዘን ውስጥ ያዘን ዛሬን እንድናበላሽ ያደርጋል። ኑሮ ግን ከዛሬ ነው የሚጀምረው። ዛሬን ነው መምራት እያልኳቸዋለሁ። ግን ዘመናችንን አበላሽተናል። ጊዜያችሁን ተጠቀሙበት። ሰኞ ሲመጣ እንዲህ ብላችሁ አስቡ። ሰኞ እግዚአብሔር ውሃን ከአራት ከፍሎ ይሄንን ጠፈር የፈጠረበት ነው ይውላችሁ ይሄን ጠፈር የዘርገው ሰኞ ነው። እግዚአብሔር ሰኞ ሰማይን ፈጠረ። እኔ ደግሞ ሰኞ እንደው ምድ ስራ እንደ አቅሜ ብላችሁ ሰኞ እኮ ሰማይ እየተፈጠረበት ሰማይ በተፈጠረበት ቀንማ እንዲህ ወራዳ ስራ አልሰራም ማለት አለበት። እግዚአብሔር ማክሰኞ የምድር እጽዋትን በሙሉ የፈጠረበት ቀን። እግዚአብሔር ምድር እንድታበቅን ባደረገበት ቀንማ እኔ ምድርን እንድትመክን አላደርግም ማለት እግዚአብሔር ረቡዕ ይሄን የማይቆጠር ከዋክብትና ፀሐይ ጨረቃ እና የፈጠረበት፣ እግዚአብሔር ብርሃን በፈጠረበት ቀንማ እኔ ጨለማ ውስጥ አልውልም ማለት። እግዚአብሔር ሐሙስ በባህር የሚኖሩ እንስሳት አራዊትን፣ አሳውን፣ ሁሉ ጉማሬውን፣ አሳንበሬውን፣ አዞውን፣ ሁሉን የባህር ውስጥ ሰራዊትን በሙሉ የፈጠረበት ቀን ነው። እንዲህ በዚህ ቀንማ ይሄ ሙት ባህርን ታውቁታላችሁ። እስኪ የምታውቁት እጃችሁ ማለት ሙት ባህርን እግዚር ውስጥ ታውቁታላችኋል። እና ሙት ባህር በጣም ነው የሚገርመኝ። በጣም ብዙ ትርጉም ያለው ባህር ነው ሙት ባህር። ሙት ባህር ከተባለበት ምክንያት አንዱ ምን ምን ይመስላችኋል? ምንም ሕይወት ያለው ነገር በውስጡ አያኖርም። እና ታዲያ እኛ ምንም ሕይወት ከሌለን ሕይወት የሚሆን ነገር በውስጣችን ከሌለን ምንድን ነን ማለት ነው? ሙት ባህር ነን።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 ሰው ልገንባ፣ በል አርብ ሲመጣ ቢያንስ አርብ አርብ ቀን ልጆቻችሁን የምትገነቡበት ቀን አድርጉት፣ የምትመክሩበት የምታነቡበት። ልጅን ማብላት ብቻ ማሳደግ እንዳይመስላችሁ፣ ልጅን ማብላት በሬም ማድለብ ነው። ማስተማር ግን ህይወት መስጠት ነው። አርአያ መሆን አንድ ሺ ጊዜ ከመምከር አንድ ነገር ማሳየት ለህፃናት ይበቃቸዋል። አንዳንድ ሰው አለ አይደለም እሱ ቢራ እየጠጣ ለልጆቹ ይሄን ልጅ አይጠጣው ሚለው? እንዴ ልጁ ምን እያሰበ ነው የሚያደርግ? እንደተጨቆነ ነው የሚያስበው። እስከ መቼ አድጌ እንደ አባዬ ቢራ ጠጥቼ ነው የሚለው። ማቆም አለብህ። ራስ ለልጅ ለገል የሚባል ነገር የለም። ራስ አቁመ ማሳየት ነው። ሰው እንፍጠር አለ አሉ አብ፣ ወልድ፣ መንፈስ ቅዱስ። እስኪ ሰው እንፍጠር በሉ ደቀሙ እንጂ እኛም እስኪ ጊዜ ሰው እንፍጠር እውነት ሰው ጠፍቷል እኮ ዛሬ። ዲዮጋኒዮስ የተባለ ፈላስፋ ነበር፣ የግሪክ ፈላስፋ እና መብራት አብርቶ በግሪክ በአቴና ከተሞች ይዞራል። ምን ሆነህ ነው አንተ ሲባል፣ ሰው ጠፍቶኝ። ይሄ ሁሉ ሰው አይደለም? እንደ እኔ ሰው ነው ያልኳቸው ይባላል። እዚህ ያለውን ሰው አይደለው ብሎ ማለት ነው። ሰው ጠፍቶኝ መብራት ይዞ በቀኑ መብራት ይዞ። አሁን ሰው ጠፍቷል። ምን አይነት ሰው ነው የሚጠፋው መስላችሁ? የሚያስብ ሰው ማለት ነው። የሚያስብ ሰው ጠፍቷል። ትናንትን የሚያስብ የለም፣ ነገን የሚያስብ የለም። በፍጹም ከሀምሳ ዓመት በኋላ በዚህ አካሄዳችን የት እንደርሳለን? የለም፣ አናስብም። እንበላለን፣ እንጠጣለን፣ ይመሻል፣ ይነጋል፣ ተመስገን፣ እንንጫጫለን። ስርዓት የለንም፣ መደማመጥ የለም። በቃ እንኖራለን፣ መኖር ከተባለ ነገን አናውቅም። እስቲ የዛሬ ሀምሳ ዓመት ቤተክርስቲያናችን ምን ትሆናለች? የዛሬ መቶ ዓመት ኢትዮጵያ ምን ትሆናለች? አንተ ዝም አይደለም። እኛ ኮብ ይሄን ሁሉም ቢያወጡት ሆድ ባዶ ይቀራል። እና የሚያስብ ሰው ሥላሴ እስከ ዛሬ ተፈጠረ ተፈጠረ ተፈጠረ፣ ከመላእክት በቀር ሌላው የማያስብ ነው። እስቲ እንግዲህ ደግሞ ለዚች ዓለም እሚያስብ እንፍጠርለታ። አስቡ፣ ወይ በመንፈሳዊም አስቡ። እንደው ባስኮላው እራሱ ከተማራችሁ፣ ባስኮላው አስቡበት እንዲሁ እንዲሁ የሶቅራጥስን ያህል እንኳን መሆን ጥሩ ነው። በፍልስፍናውም ነው ማለት ሶቅራጥስ አንድ ቀን የግሪክ ውስጥ አዲስ ነገር መናገሪያ የሚባል አደባባይ አለ። አሪዮስ ፋጎስ ይባላል። ማንም ሰው አዲስ ነገር ሲኖረው ሂዶ የሚያወራበት ነው። እና ሶቅራጥስ ሂዶ ቁጭ አለዚያ ህዝቡ በሙሉ አዲስ ነገር ሶቅራጥስ ሊነግረን ነው ሲሉ ዝም፣ ሶስት ሰዓት ላይ ዝም፣ ስድስት ሰዓት ላይ ዝም፣ ዘጠኝ ሰዓት አይ ምሳ በልተን ልምጣ ብለው ሲመጡም ዝም፣ ተመለሰ እስኪ ተጠብቁ ብለው እስከ ማታ ቢጠብቁት ዝም። ሌሎቹ በቤታቸው ነው፣ ሌሎች ጉዱን ሳናይማ ማን ብሎ አብረው አደረ። ሲነጋ አለ። ምን እያረክ ነበር ሲሉት፣ እያሰብኩ ነው። ሰው ያስተማራቸው እሱ አስቡን። ይገርማል፣ 24 ሰዓት አስቤ አንድ ጊዜ እናገራለሁ። የዚህ ዘመን ሰው ደግሞ 24 ሰዓት ያወራል፣ አንድ ጊዜ ማያስብ ነው ይቅርበሎኝ። መጠቅለል የሚባል ጄኔራላይዜሽን የሚባል ነገር አለ። ሎጂኩን እዚያው ጣሉት። እንዴ ሁላችን አጨፍጭፈን የምናስብ ማለን ትላላችሁ? ብያ እሺ፣ የምታስቡትን አያጠቃልልም። የማናስበው ና አስቡ። እንዲሁ ስለ እግዚአብሔር አስቡ። እውነት ነገር አስቡ። ትናንትን አስታውሱ። ታሪክ እወቁ። ምንድን ነበር ብላችሁ አስቡ። ኢትዮጵያውያን ምንድን ነበር አብዛኞቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሩሳሌም ይዞታዎች የተጠጠቁት በምን ይመስላችኋል? ማሰብ ባቆምልበት በዘመን መሳፍንት ነው። ዘመነ መሳፍንት ላይ በደንብ አድርገው ይሰሩብን ነበር። እገዴ ወገዴ አልላችሁ። ለእኛ ገር ለእኛ ገር እንትን መሳፍንትና መኳንንት ጎጃም ሄደው ለጎጃሙ ንጉስ፣ አንተ ተነግሳለን ጦር መሳሪያ እንረዳለን። ጎንደር ይዘው እንደዛ፣ ትግራይ ይዘው እንደዛ፣ ኤርትራ ሄደው ሐማሴን ሄዱና እንዲህ እንረዳለን። እዚህ መጥተው እንደዚህ፣ ሸዋ ሄደው እንዲህ እያሉ ለእኛ የቤት ስራ ይሰጡናል። እርስ በርስ ያባሉናል። እዚህ ቤተክርስቲያናችን ይወርሳሉ። የተነጠቅ ለምን ይመስላችኋል? በእኛ መንጫጫት፣ በእኛ አለመስማማት፣ ለነገ አለማሰባችን፣ ትንንሽ ነገሮችን ንቀን ለትልቅ ነገር መኖር በማቆባችን ምክንያት እጃችን ላይ ያለውን ነገር እያጣ ነው እና መስማማት፣ ማቀድ፣ አንድ መሆን፣ ወሬን መቀነስ ለእኛ ይገባናል። ሰውን ንፍጣር፣ እስኪ ሰውን ንፍጣር ባሉ ምን አላችሁ? ሰው ፍጠሩ። ደግሞ እስራኤል ተቀምጣችሁ እስራኤላውያን አንድ መመሪያ አላቸው። አሁን ያሉት አስራ ዘጠኝ አርባ ስምንት ወዲህ ያሉት እስራኤላውያን አንድ መመሪያ ያላቸው ለመኖር ጥራት የሚባል እ ለመኖር ጥራት ምን ማለት ነው? ሐኪም ከሆነ የመጨረሻው ጥሩ ሐኪም አይሁዳዊ መሆን አለበት ብሎ፣ ሀብታም ከሆነ የመጨረሻው ጥሩ ሀብታም ማን መሆን አለበት? አይሁዳዊ መሆን አለበት። እስራኤል እንደ እስራኤል ለመከተል የህይወት ጥራት ሊኖረን ይገባል። ትምህርቱንም የመጨረሻውን መውሰድ አለብን። ሌላውን አላውቅም።